ሰላም፣ እንዴት ናችሁ? በዚህ ቪዲዮ ጤናማ የሆኑ የተፈጥሮ አራት ሻይዎች እናያለን። በጣም ብዙ ጥቅም አላቸው። የተስተካከለ ጤናማ ህይወት ከመለገስ ጀምሮ እስከ ያለድሜ እርጅናን እስከ ማስቀረት ይደርሳሉ። ብዙ በሽታዎችን ይከላከላሉ። በተለይ አንደኛው ተአምራዊ ሻይ ስለሆነ ተመልከቱት። የጸረ ኦክሲደንቶች ቁንጮ በመባል ይታወቃል። በዚህ ቪዲዮ መጨረሻ ስለ ሁሉም ሻይዎች አዘገጃጀት፣ አጠቃቀም እናያለን። እንዲሁም አራቱንም ሻይዎች እናወራድራለን። ከአንደኛ እስከ አራት ያሉትን ላይክ፣ ሰብስክራይብ ይደረግ። በአራተኛ ደረጃ የሚገኘው ሻይ ጥቁር ሻይ ነው። የጥቁር ሻይ በኒውትረንቶች የተሞላ ነው። ዝቅተኛ የካፊን መጠን ይዟል። ስድስት የፖሊፊኖል አይነቶችም ይዟል፦ ፍላቮኖይድ፣ ፖሊፊኖል፣ አሚኖ አሲድ ኤል ቴያኒን፣ ማንጋኒዝም ይዟል። የጥቁር ሻይ በጸረ ኦክሲደንቶች የተሞላ ነው። ጥቁር ሻይ ንቁ እንድንሆንና የአእምሮ ብቃትን ወይም ኮግኒቲቭ ፋንክሽንን ይጨምራል። ለምግብ ስርዓተ ልመት ጤና ይጠቅማል። የደም የስኳር መጠን ይቆጣጠራል። ለልብ ጤና ይጠቅማል። የደም ግፊትን በመቆጣጠር መጥፎ የኮሌስትሮል መጠን በመቀነስ ከፍተኛ የሆነ የትራይግሬሳይድ መጠን በመቀነስ የልብ በሽታ ተጋላጭነትን ይቀንሳል። የጥቁር ሻይ በጥርስ ላይ የሚፈጠረውን የጥርስ ግግር ይከላከላል። ጭንቀትን ይቀንሳል። ትኩረትን ላይክ ፎከስ ንድ ቴንሽን ይጨምራል። ፀረ ብግነት ባህሪ ያለው ለቆዳ ጤና ይጠቅማል። ውፍረት፣ የስኳር በሽታና ካርዲቫስኳር ዲዝን ይከላከላል። ለስትሮክ የመጋለጥ እድልን ይቀንሳል። ካንሰርን ለመከላከል ይጠቅማል። ጥቁር ሻይ ጤናማ የሆነ ሻይ ሲሆን ጥቁር ሻይ በውስጡ ካፊንና ታኒንስ የተባለ ንጥረ ነገር ስለያዘ ለፍጹም ጥንቃቄነት እነዚህን ነገር ኮንሲደር አድርጉ። ጥቁር ሻይ ታኒንስ የሚባለው ንጥረ ነገር በመያዙ የአይረን አብዞርቬሽን ይከለክላል። ስለዚህ አለሚክ የሆኑ ወይም ደግሞ አይረን ዲፊሽንስ ያለባቸው ሰዎች ባይወስዱት ይመከራል፣ ወይም እየተመገቡ ጥቁር ሻይን መውሰድ የለባቸውም። ሌላው ካፊን ነው። ካፊን እንግዲህ የተለመደ ነገር ነው፣ ግን ለጥንቃቄ ያህል ካፊን በመኖሩ የካፊን ሰንሰቲቪቲ ያላቸው ሰዎች ባይወስዱት፣ የጸነሱና የሚያጠቡ ሴቶች ካፊን ያለው ነገር መቼም አይመከርም ና መጠኑ ቢገቱ ወይም ባይወስዱ ሲወስዱ ይመከራል። ሌላው አሲድ ሪፍሉክስ ያላቸው ሰዎች የአሲድ ጨጎራቸው የሚረጭ ሰዎች ባይወስዱት ይመከራል ስለሚያባብሰው ማለት ነው። ሌላው እርድ ነው። እርድ ለብዙ ሺህ ዓመታት በኤዣ ለመድኃኒትነትና ለውበት ይውል የነበረ ቅመም ነው። በምድራችን ላይ ብዙ ጥናቶች በእርድ ላይ ተካሂዷል። እርድ የዝንጅብል ዘር ሲሆን ብዙ ጊዜ በቅመም መልክ ከምግብ ጋር ተዋህዶ ይዘጋጃል። የእርድ ቅመም ለመስራት የእርድ ተክል ስር ከ30 45 ደቂቃ ይቀቀላል። ከዛም ምድጃ ውስጥ ገብቶ እንዲደርቅ ይደረግና ቅመም ይዘት እስኪኖረው ይፈጫል። አንድ የሻይ ማንኪያ እርድ 29 ካላሪ 09 ግራም ፕሮቲን 03 ግራም ፋት ና 63 ግራም ካርባሂድሬት ይይዛል። እንዲሁም ማግኔዚየምን፣ ብረትን፣ ቫይታሚን ቢሲክስን፣ ፋይበርን፣ ኮፐርን፣ ፖታሲየምን፣ ማንጋኒዝን፣ ቫይታሚን ሲን ይሰጣል የእርድ በርካታ የጤና ጥቅሞችና የጣዕሙ ምንጭ በውስጡ ባለው የከርከሚን ንጥረ ነገር ምክንያት ነው። እርድ ለምግብ ስርዓተ ልመትና ለምግብ መፈጨት ይጠቅማል። ከርከሚን የሐሞት ከረጢት ሐሞት እንዲያመነጭ በማድረግ ለምግብ መፈጨት ይረዳል። ለምግብ መፈጨት ችግር እንዲሁም ለወድ መንፋት አየር ለሚያስቸግራቸው ሰዎች ይረዳል እርድ ጸረ ቃጠሎ ወይም ጸረ ብግነት ባህሪ ያለው ከርከሚን የተለያዩ ህመሞች የሚያመጡትን የቃጠሎ ስሜት የሁለት ኢንዛይሞችን መጠን በመቀነስ ያስታግሳል። የሚከተሉት በሽታዎች በሰውነታችን የቃጠሎ ስሜት ወይም ብግነት እንዲፈጠር ያደርጋሉ፣ እንደ ልብ በሽታ፣ ስኳር፣ ስትሮክ፣ አርትራይተስ፣ አይቢኤስ፣ ካንሰርና አልዛይመር የመሳሰሉ በሽታዎች። ከርከሚን እንደ ተፈጥሯዊ ጸረ ቃጠሎ ወይም ጸረ ብግነት ባህሪው እነዚህ ነገሮች ለማስታገስ ይጠቅማል። የእርድ ሻይ የልብ መምን ለመከላከል ይጠቅማል። እርድ ሰውነት ውስጥ የሚፈጠርን የደም መርጋት ይከላከላል። ጥናቶች እንደሚያመላክቱት ከሆነ በደም ቧንቧ የሚፈጠርን የፕላክ ወይም የቆሻሻ ክምችት ይቀንሳል። እርድ የኮሌስትሮል መጠን ይቀንሳል። የእርድ ጸረ ብግነት፣ ጸረ ኦክሲደንት ባህሪ የሰውነት ክብደት ለመቀነስ የሜታቦሊክ ሬትን ለመጨመር እንዲሁም ኢንሱሊን ሴንሰቲቪቲ ለመጨመር ይጠቅማል። እነዚህ የጤና ለውጦች የልብ ህመም ተጋላጭነታችን ይቀንሳሉ። እርድ ካንሰር ለመከላከል ይጠቅማል። ምክንያቶች እንደሚያመላክቱት የእርድ ጸረ ብግነት ወይም ጸረ ኦክሲደንት ባህሪ ካንሰርን ከመፈጠሩ በፊት ለመከላከል ይረዳል። እርድ ለአእምሮ ጤና ይጠቅማል። እርድ የያዛቸው ንጥረ ነገሮች የአእምሮ ብቃት የሚያዳክሙ በሽታዎች ለመከላከል ይረዳል። የደሜንሻ በሽታ በታየባቸው አንድ ሺ አዛውንቶች ላይ በተሰራ ጥናት በህይወታቸው እርድ ይመገቡ የነበሩት አዛውንቶች የአእምሮ ጤንነታቸው ከሌሎች ታካሚዎች የተሻለ ሆኖ ተገኝተዋል። እርድ የስኳር በሽታ ለመከላከል ይጠቅማል። የሰውነት ብግነት፣ የኦክሲዳይዝ ጭንቀት የስኳር በሽታ እንዲጀምር ከሚያደርጉ ነገሮች ውስጥ ተጠቃሽ ናቸው። እርድ ውስጥ የሚገኘው ከርከሚን ቆሽት ኢንሱሊን እንድታመርት በማድረግ የስኳር በሽታ መመን ያስታግሳል። 240 የቅድመ ስኳር በሽታ የጀመራቸው ሰዎች ላይ በተደረገ ጥናት ከርከሚን የተመገቡት ታካሚዎች በንጽጽር ለሙሉ የስኳር በሽታ ተገላጭነታቸው ቀንሶ ተገኝቷል። እርድ የመገጣጠሚያ ህመምን ይቀንሳል። ከፍተኛ የመርሳት ችግርን ለመከላከል ጉበት እንዳይጎዳ ያደርጋል። ለሳምባ ጤና፣ ላተነፋፈስ መሻሻል ይረዳል። እርድ ለቆዳ ጤና ይጠቅማል። ከቆዳ ጤና ጋር ተያይዞ እርድ ብጉርን ይከላከላል። እርድ ቆዳችን እንዲጠራ ያደርጋል። የተሰነጣጠቀ ተረከዝን ያስተካክላል። ጤናማ እንድንሆን ይረዳል። ጸጉር ለማሳደግና ለማጠንከር ይጠቅማል። የተጎዳ ጸጉርን ይጠግናል። የእርድ አጠቃቀምና መጠኑም እርድን እስከ ሁለት የሻይ ስኒ ድረስ መውሰድ የምንችል ስንሆን ግን በየቀኑ አንድ ስኒ የእርድ ሻይን መጠቀም ያስፈልጋል። በአንድ ስኒ የእርድ ሻይ ውስጥም የእርዱ መጠን መሆን ያለበት አንድ ወይም ግማሽ የሻይ ማንኪያ የእርድ ዱቄት ወይም የእርድ ቅመምን መጨመር ያስፈልጋል። ወይም በሌላ አገላለጽ አራት ብርጭቆ ውሃን ማፍላት አንድ ወይም ሁለት የሻይ ማንኪያ የተፈጨ እርድን መጨመር ውሃንና የተፈጨውን እርድ ለአስር ደቂቃዎች እንዲዋሃድና ና አብሮ እንዲፈላ ማድረግ ከዚያም በመጠጫ ቀርቶ ለአምስት ደቂቃዎች ማቀዝቀዝ ና የእርድ ሻይ ጣፋጭ እንዲሆንም ማር ጨምሮ በማዋሃድ መጠጣት ተገቢ ነው። ሎሚ፣ ዝንጅብል፣ ወተት ክሬምና የኮኮናት ዘይትም ከእርድ ጋር ቢዋሃድ መልካም ነው። ሌላው እርድ ፍጹም ጤናማ ሲሆን ለጥንቃቄ ያለ እነዚህ ነገሮች እንያቸው። እርድ ደም እንዲደማ የማድረግ ባህሪ አለው። የደም ማቅጠኛ መድኃኒት የሚወስዱ ሰዎች በተለይ እርድም ከነዋርፋሪንና አስፕሪን መድኃኒቶች ጋር አብሮ ባይወሰድ ይመከራል። እንዲሁም ለቀዶ ሕክምና ቀጠሮ የያዙ ሰዎች ከሁለት ሳምንት ቀድመው እርድን መጠቀም ማቆም አለባቸው። ሌላው የሀሞት ችግር እንዲሁም የሐሞት ጠጠር ያለባቸው ሰዎች መጠቀም የለባቸውም፣ ሊያባብስባቸው ይችላል። ሌላው የጸነሰ ሴት ከፍተኛ የሆነ መጠን መውሰድ የለባትም። እርድን በባዶ ሆድ መውሰድ የለብንም፣ ጨጓራ እንዳስቆጣ። ሌላው የሻይ አይነት አረንጓዴ ሻይ ነው። አረንጓዴ ሻይ ከጥቁር ሻይ አንጻር ይበልጥ የጤና ጥቅሞች አሉት። በምርት ሂደቱ ምክንያት ነው። የጥቁር ሻይ አመራረት በማብላላት መልኩ ሲሆን የአረንጓዴ ሻይ አመራረት ደግሞ የማብላላት ሂደትን በማስወገድ ነው። በዚህም ምክንያት አረንጓዴ ሻይ ከፍተኛ የሆነ የአንቲ ኦክሲደንትና ፖሊፊኖልስ መጠን አሉት። እነዚህም ነገሮች አረንጓዴ ሻይ ብዙ ጥቅሞች እንዲኖሩት ምክንያት ናቸው። አረንጓዴ ሻይ ለቆዳ ውበትና ና የቆዳ እርጅናን ለመከላከል ይጠቅማል። አረንጓዴ ሻይ የቆዳ መጨማደድ ና የማርጀት ምልክትን ለመቀነስ የሚረዳ ነው። ለዚህም ምክንያት ያላቸው ጸረ ኦክሲደንት ና ጸረ መመረዝ ተግባር ነው። ጥናቶች እንደሚያሳ ዩት ከሆነ አረንጓዴ ሻይ በፀሐይ የሚመጣ ጉዳትን የሚቀንስ ነው። አረንጓዴ ሻይ ጸረ ቫይረስ ና ጸረ ባክቴሪያ ባህሪ ያለው ጠንካራ ጸረ ባክቴሪያ ና ጸረ ቫይረስ ባህሪ ያለው ሲሆን ከኢንፍሉዌንዛ እስከ ካንሰር ያሉ በሽታዎችን በማከም ውጤታማ ናቸው። በአንዳንድ ጥናቶችም አረንጓዴ ሻይ የአብዛኞችን የበሽታዎች ስርጭት መግታት እንደሚችል ያመላክታል። አረንጓዴ ሻይ ለድብር ታሪፍ ነው። ቲያኒን በሻይ ቅጠሎች በተፈጥሮ የሚገኝ አሚኖ አሲድ ነው። ይህ ንጥረ ነገር የሚያዝናና እንዲሁም የሚያረጋጋት ነው ያለው ሲሆን ይህን ሻይ መጠጣት ላቅ ያለ ጥቅም ይሰጣል። አረንጓዴ ሻይ የደም ግፊትን ለመቆጣጠር ይጠቅማል። አረንጓዴ ሻይን አዘውትሮ መጠቀም የደም ግፊትን አደጋ እንደሚቀንስ ይታመናል። አረንጓዴ ሻይ የጥርስ መበስበስን ይከላከላል። ጥናቶች እንደሚያመላክቱት በሻይ የሚገኘው ካቲችን የተባለው አንቲኦክሲደንት ኬሚካል የጉሮሮ መመርቀዝን፣ የጥርስ መበስበስን ና ሌሎች የጥርስ ችግሮችን የሚያስከትሉትን ባክቴሪያዎች፣ ቫይረሶች የሚያወድም ነው። አረንጓዴ ሻይ አልዛይመር ና ፓርኪንሰን በሽታዎችን ለመከላከል ይጠቅማል። በአልዛይመር ና በፓርኪንሰን የሚመጡትን ችግሮች የሚያዘገይ እንደሆነ ይነገራል። አረንጓዴ ሻይ የአእምሮ ሴሎችን ከመሞት የሚያድን ና የተጎዱ የአእምሮ ሴሎችን የሚጠ

አረንጓዴ ሻይ መጥፎ የኮሌስትሮል መጠን ለመቀነስ ይጠቅማል። አረንጓዴ ሻይ በደም ውስጥ ያለን መጥፎ ኮሌስትሮል የሚቀንስና የጥሩን ኮሌስትሮል ከመጥፎ ኮሌስትሮል የተሻለ የሚያመዛዝን ነው። አረንጓዴ ሻይ ካንሰርን ይከላከላል። አረንጓዴ ሻይ በጉሮሮ ካንሰር የሚያዝ አደጋን የሚቀንስ ነው። ግን በስፋት እንደሚታወቀው የካንሰር ሴሎችን መግደል የሚችልና በዙሪያው የሚገኙ ጤነኛ የሆኑ ቲሹዎች ላይ ጉዳት ማደርስ ነው። አረንጓዴ ሻይ ለልብ በሽታ ይጠቅማል። ሳይንቲስቶች እንደገለጹት አረንጓዴ ሻይ በደም ቧንቧ የላይኛው ገጻቸው ላይ ስራውን የሚሰራ ና የደም ቧንቧዎች ፋታ እንዲያገኙ ለደም ግፊ ፊት ለውጦች የተሻለ መቋቋም እንዲኖራቸው ይረዳል እንዲሁም ደግሞ የደም እርጋትን ይከላከላል። የደም እርጋት የልብ ችግር ግንባር ቀደም ምክንያት ነው። አረንጓዴ ሻይ የስኳር በሽታን ለመከላከል ይጠቅማል። ምግብ ከተመገብን በኋላ በደማቸው ውስጥ የሚጨምረውን የግልኮስ መጠን አረንጓዴ ሻይ በፍጥነት እንዲገታ ለማድረግ ይረዳል። ይህም የከፍተኛ ኢንሱሊን ጡዘትና የስብ ክምችትን የሚከላከል ነው። አረንጓዴ ሻይ ክብደት ለመቀነስ ይጠቅማል። አረንጓዴ ሻይ ሜታቦሊዝምን ይጨምራል። በአረንጓዴ ሻይ የሚገኘው ፖሊፊኖል የስብ ኦክሲዴሽን የሚያጧጡፍ ስራ የሚሰራና ሰውነታችን ምግብን ወደ ካላሪ የመቀየሩን ተግባር የሚያለሳልስ ነው። አረንጓዴ ሻይ በውስጣቸው ካፊን አለ። ካፊን በመኖሩ ለካፊን ሰንሰቲቭ የሆኑ ሰዎች ወስዱት ይመከራል። እንዲሁም የጸነሱና የሚያጠቡ ሴቶች ካፌንን ቢገድቡ ስለሚመከር በካፌን ይዘታቸው ምክንያት መጠኑን መቀነስ ወይም በእርግዝና ጊዜ ላይወስዱ ይመከራል። አረንጓዴ ሻይ በውስጡ ታኒንስ የሚባል ነገር ሲኖረው ይህ ታኒንስ የሚባለውን ነገር የአይረን አብዞርቬሽን ይከለክላል። ስለዚህ የአይረን ዲፊሽንሲ ወይም አኔን ያለባቸው ሰዎች አረንጓዴ ሻይ መጠቀም የለባቸውም ወይም ምግብ እየተመገቡ እነዚህን ሻዮች መውሰድ የለባቸውም። ሌላው ነጭ ሻይ ይሆናል። ነጭ ሻይ እንደ አረንጓዴ ሻይ ብዙ ጥቅሞች ህይወትን የሚያልምልም ባህርያቶች ሲኖሩት የሚሰራውም ከካሜላ ሲነንሲስ አትክልት ነው። ነጭ ሻይን መውሰድ የልብ በሽታ ተጋላጭነትን ይቀንሳል፣ ለጥርስ ስር ጤና ይጠቅማል፣ የኢንሱሊን ሬዚስታንስን ይከላከላል፣ የስኳር በሽታን ለመከላከል ይጠቅማል። አረንጓዴ ሻይና ጥቁር ሻይ እንደ ነጭ ሻይ ሁሉ ከካሜላ ሲነንሲስ አትክልት ነው የሚዘጋጁት። ነገር ግን የተለያየ ፕሮሰሲንግ ሜተድ ወይም የተለያየ የአዘግጃጀት ሂደታቸው የተለያየ ጥፍጥና እንዲኖራቸው አስችሏል። የነጭ ሻይ ነጭ የሚለውን ስም ያገኘው ቅጠሎቹ ወይም ፍሬዎቹ ሙሉ ለሙሉ ሳይከፍቱ በነጭ እንደተሸፈኑ ስለሚቆረጡ ወይም ስለሚዘጋጁ ነው። ነጭ ሻይ በጸረ ኦክሲደንቶች የተሞላ ነው። ነጭ ሻይ ካቲችን በተባለ ፖሊፊኖል አይነት የተሞላ ነው። ፖሊፊኖል የእጽዋት ሞለኪውል ሲሆን በሰውነታችን ውስጥ እንደ አንቲኦክሲደንት ያገለግላል ወይም የአንቲኦክሲደንትን ስራ ይሰራል። አንቲኦክሲደንቶች ደግሞ የሰውነታችን ህዋሶች ከነጻ ራዲካሎች ጥቃት ይጠብቃሉም። ከፍተኛ የሆነ የነጻ ራዲካሎች ጫና ሰውነትን ይጎዳል። ያ ማለት ያለ ድሜው ወይም ያለ ጊዜ የሚፈጠር እርጅና እንዲፈጠር፣ ስር ለሰደደ ብግነት፣ ለተዳከመ በሽታ የመከላከል አቅም፣ ለተለያዩ ብዙ መጥፎ በሽታዎችና ስር ለሰደዱ በሽታዎች ያጋልጡናል ፍሪ ራዲካሎች። ደስ የሚለው ነገር ነጭ ሻይ ነጻ ራዲካሎችን በማራቋት ደረጃ የተሻለና ሁነኛ መፍትሄ ነው። ነጭ ሻይ የነርቭ ሴሎችን ሃይድሮጂን ፐርኦክሳይድ ከሚባል ነጻ ራዲካል ጉዳት ይጠብቃል። የነጭ ሻይ ፓውደር በነጻ ራዲካሎች ምክንያት በቆዳ ሕዋሳት ላይ የሚደርስን ብግነት በደንብ ይቀንሳል። ነጭ ሻይ የልብ በሽታ ተጋላጭነትንም ይቀንሳል። የልብ በሽታ ከቀዳሚ ገዳይ በሽታዎች አንዱ ሲሆን ስር በሰደደ ብግነት ምክንያት የሚመጣ በሽታ ነው። ብግነቱ ደግሞ በአመጋገብ ችግር፣ በአኗኗር ዘይቤ ችግርና ሌሎች ምክንያቶች የሚመጣ ነው። የነጭ ሻይ ፖሊፊኖል የልብ በሽታን በሁለት መንገድ ይጠብቃል። ፖሊፊኖል የደም ስሮችን በማፍታታትና በሽታ የመከላከል አቅምን በመጨመር ይሆናል። ሁለት ፖሊፊኖል መጥፎ የኮሌስትሮል መጠን ኦክሲዳይዝድ እንዳይሆን በመከልከል ይሆናል። የመጥፎ ኮሌስትሮል መጠን መጨመር አንዱ የልብ በሽታ የሚያጋልጠን ምክንያት ነው። በቀን እስከ ሶስት የነጭ ሻይ መጠጣት በ21 ፐርሰንት የልብ በሽታ ተገላጭነትን ይቀንሳል። ነጭ ሻይ ክብደትን ለመቀነስ ይረዳል። የነጭና የአረንጓዴ ሻይ ቅባትን በማቃጠል ክብደት እንድንቀንስ ከሚረዱ ዘዴዎች ግንባር ቀደም ናቸው። ሁለቱም ሻይዎች እርስ በርሳቸው የሚደጋገፉ ሲሆኑ ሁለቱም ተመሳሳይ ካፌን ካቲችን ወይም እፒጋሎ ካቲችን ጋሌትን ይዘዋል። ይህ ኮምፓውንድ ቅባትን ለማቃጠል የሚረዳ ኮምፓውንድ ነው። ይህ ኮምፓውንድ የፋት መሰባበርን በማፋጠን የፋት ሴሎች መፈጠርን በመከልከል ውፍረትን ይቀንሳል። ነጭ ሻይ ሜታቦሊዝምን በውስጥ ለማድረግም ይጠቅማል። ነጭ ሻይ የጥርስን በባክቴሪያ መጎዳት ይከላከላል። ነጭ ሻይ የፍሎራይድ የካቲችንና ታኒንስን ይዘዋል። ስለሆነም የእነዚህ ጥምረት ባክቴሪያንና ስኳርን ለመዋጋት የጥርስን ጥንካሬ ለመጨመር ይረዳሉም። ፍሎራይድ ጥርስን ከባክተሪያ አሲድና ስኳር ጥቃት በመጠበቅ የጥርስ መቦርቦር ይከላከላል። በነጭ ሻይ የሚገኘው ካቲጅ አንቲኦክሲደንት በጥርስ ላይ የሚፈጠርን የባክተሪያ ግግር ይከላከላል። በነጭ ሻይ ውስጥ የሚገኘው የታኒንና የፍሎራይድ ጥምረትም ይህን ግግር ይከላከላል። ነጭ ሻይ ካንሰርን የሚዋጉ ኮምፓውንዶችን ይዟል። ነጭ ሻይ እንደ ልብ በሽታ በገዳይነቱ ግንባር ቀደም የሆነውን ካንሰርንም አጥብቆ ይዋጋል። ነጭ ሻይ የካንሰር ህዋሳትን መሞት ያፈጥናል። በተለይ በሳምባ ካንሰርና በወፍራም አንጀት ካንሰር የኮለን ካንሰር ህዋሳትን እድገት በማቀጨጭ ስርጭታቸውንም ይቀንሳል። አንቲኦክሲደንቶች ደግሞ ኖርማል ሴሎችን ከጉዳት ይጠብቃሉም። ሌላው ነጭ ሻይ የኢንሱሊን ሪዚስታንስ የመፈጠር እድልን ይቀንሳሉ። ኢንሱሊን በጣም ወሳኝ ሆርሞን ሲሆን ኒውትረንቶችን ከደም ወደ ህዋሶች በመውሰድ ይታወቃል። ወይ እንዲጠቀሙት ወይ እንዲያከማቹት። ነገር ግን በተለያየ ምክንያት ለምሳሌ ከፍተኛ ስኳር መውሰድ አይነት ሁኔታዎች የሰዎች የኢንሱሊን ምላሽ መስጠት ሲያቆም ወይም ሲዳከም የኢንሱሊን ሪዚስታንስ ተፈጠረ እንላለን። ይህ መጥፎ ክስተት ወይም ኢንሱሊን ሪዚስታንስ አብስቶ የሚከሰትና ለስር ለሰደዱ በሽታዎች እንደ አይነት ሁለት የስኳር በሽታ የልብ በሽታ እና የሜታቦሊዝም ሲንድሮም ያጋልጣል በነጭ ሻይ የሚገኘው ፖሊፊኖል ይህን የኢንሱሊን ሬዚስታንስ መከላከል መቻሉ ነው ፖሊፊኖል ና ሌሎች የነጭ ሻይ ኮምፓውንዶች የኢንሱሊን የመስራት አቅም በመጨመር ና ከፍተኛ የስኳር መጠን የመከላከል ስራ ይሰራሉም ነጭ ሻይ ኦስቲዮፖሮሲስ ወይም የአጥንት መሳሳትን ይከላከላል ኦስቲዮፖሮሲስ የአጥንት መሳሳት ወይም መቦርቦር ሲሆን ለስብራትና ለዝቅተኛ ኳሊቲ ኦፍ ላይፍ ይዳርጋል ነፃ ራዲካሎችና ስር የሰደደ ብግነት ኦስቲዮፖሮሲስን ያፈጥናሉ። እንዲሁም ለአጥንት እድገት የሚጠቅሙ ህዋሶችን በመቀነስ ለአጥንት መሰበር የሚያገለግሉ ህዋሶችን በማበረታታት አጥንትን ይጎዳሉ። ነገር ግን በነሻይ ውስጥ ያለው ካቴችን እነዚህን ሁለት ክስተቶች ይከላከላሉ። ነሻይ አጥንትን የሚሰባብሩ ህዋሳትን ይቀንሳል። ነጭ ሻይ እርጅናን፣ በተለይ ደግሞ የቆዳ እርጅናን ይከላከላል። እድሜ እየጨመረ ሲመጣ የቆዳ መሸባሸብና የቆዳ መላላት የተለመደ ነው። ሁለት ነገሮች የቆዳ እርጅናን ያመጣሉ፣ ውስጣዊና ውጫዊ ምክንያቶች የ የቆዳ እርጅና የሚከሰተው እንደ የፀሐይ ጨረር አይነት አካባቢያዊ ችግሮች ብግነትን ለረጅም ጊዜ በመፍጠር ቆዳን በመጉዳት በእርጅና ሲዳርጉት ነው። ውስጣዊ እርጅና ግን የተፈጥሮ እርጅና ሲሆን በተለያዩ ውስጣዊ ችግሮች እንደ ነጻ ራዲካልስና ኢንዛይሞች ለውስጣዊ እርጅና ሊዳርጉን ይችላሉ። ለምሳሌ ኢላስቴዝ እና ኮላጅኔዝ የሚባሉ እንዛይሞች የቆዳን ፋይበር ኔትወርክ በመጉዳት ለቆዳ እርጅና ወይም ችግር ይዳርጋሉ። በነጭ ሻይ የሚገኘው ኮምፓውንድ ቆዳችንን ከውስጣዊም ሆነ ከውጫዊ የቆዳ ፋክተሮች ይጠብቃል።

በነጭ ሻይ ላይ የሚገኙት ኮምፓውንዶች የመርሳት በሽታና ፓርኪንሰን የተባለውን በሽታ ይከላከላሉ። ኮምፓውንዶች ነጻ ራዲካሎችን ብግነትንና ሌሎች እነዚህን በሽታዎች የሚያመጡ ፋክተሮችን በመቀነስ የመርሳት በሽታ የመፈጠር እድልን ይቀንሳሉ። ለምሳሌ ፕሮቲን ባልተፈለገ ሁኔታ ፎልድ ወይም ክላምፕ እንዳያደርጉ በማድረግ የእነዚህ በሽታ ተጋላጭነትን ይቀንሳል። የተሳሳተ ወይም ሚስፎልድ የሆነ ፕሮቲን የአንጎል ሕዋሳትን ብግነትና ጉዳት ይጨምራሉ። ስለዚህ ነጭ ሻይን መጠጣት ለእነዚህ ሁለት በሽታ መጋለጥን ይከላከላል። በቀን አንድ ወይም ሁለት የነጭ ሻይ ስኒን መውሰድ እስከ አሁን ያየናቸውን የነጭ ሻይ ጥቅሞችን እንድንጎናጸፍ ይረዳናል። ነጭ ሻይ ፍጹም ጤነኛማ ሲሆን ትንሽዬ የካፊን መጠን አለው። ከጥቁር ሻይ እና ከአረንጓዴ ሻይ የሚያንስ የካፊን መጠን አለው። ስለዚህ ከካፊን ጋር ተያይዞ ጥንቃቄ ማድረግ ነው፣ ሌላ ችግር የለበትም። ሶስቱንም ሻይዎች በባዶ ሆድ መውሰድ የለብንም፣ ጨጓራ እንዳስቆጣ። ሌላው አራቱም ሻይዎች ስናወዳድራቸው ነጭ ሻይን አንደኛ ያደረገው ነገር ምንድን ነው ካላችሁ፣ ከሁሉም አንጻር ሲታይ ነጭ ሻይ ሊስት ፕሮሰስድ ነው። በትንሹ ደረጃ ፕሮሰስድ ለሚሆን በጣም ከፍተኛ የሆነ ጸረ ኦክሲደንት መጠን አለው። ፓወር ሀውስ ኦፍ አንቲ ኦክሲደንት በመባል ይታወቃል። ሌላው ከነ ግሪንቲ በበለጠ ከፍተኛ የሆነ የካቲችን የፖሊፎኖል እና ኢጂሲጂ የሚባል ኮምፓውንድ ከፍተኛ መጠን አለው። እንዲሁም በጸረ ኦክሲደንቱና በጸረ እርጅና ባህሪውም የተለየ እንዲሆን አድርጎታል። ከዛ ውጭ ግን ከአራቱ በተለየ ለልብ ጤና፣ ለቆዳ ጤናና የበሽታ መከላከል አቅም ለመጨመር ሞር ተመራጩ የነጭ ሻይ ነው። ሌላው አረንጓዴ ሻይ የካቲቺን የፖሊፊኖል፣ ኢጂሲጂ ኮምፓውንድ እንዲሁም የጸረ ኦክሲደንት መጠን አለው። በመጠን ይለያዩ እንጂ መካከለኛ የሆነ የፕሮሰሲንግ መጠን ያለው። እዛ ውጭ አረንጓዴ ሻይን ለየት የሚያደርገው ሜታቦሊዝም ቦስት ለማድረግ ይጠቅማል። ለብሬን ጤናና በሽታ ለመከላከል አቅም ለልብና ለካንሰርም ይጠቅማል። ከርከሚን በጣም ለየት የሚያደርገው ለጸረ ብግነት ነው። ብግነትን ለመከላከል ለመገጣጠሚያ ጤናና ለጉበት ጤና በጣም ይጠቅማል። እንዲሁም ዲቶክሲፊኬሽን ለማካሄድ ለማምከን ይጠቅማል። ከርከሚን የመመጠጥ አቅሙን ለመጨመር ቁንዶ በርበሬ ጋብሮ መውሰድ ይመከራል። ጥቁር ሻይ ሞር ፕሮሰስ ይደረጋል። ስለ ዝቅተኛውን የጸረ ኦክሲደንት መጠን ያለው ቲያፍላቪንስ የሚባል ጸረ ኦክሲደንት አለው በውስጡ ለየት ያለ ባህሪው ግን ለልብ ጤና፣ ለምግብ ልመትና ለኢነርጂ ለሀይል ይጠቅማል። የነጭ ጥቁር ሻይና አረንጓዴ ሻይ መጠን በቀን እስከ ሶስት ስኒ ድረስ መውሰድ ይቻላል። ግን አንድ ስኒን ብትጠቀሙ በጣም አሪፍ ነው። በካፊን ውጭ ምንም ነገር ስለላቸው የጤና ችግር የለባቸውም። ስለዚህ እንድትወስዷቸው ይመከራል። በጣም ብዙ ጥቅሞች ይኖሩናል። ያለ እድሜ እርጅናን ለመከላከል ህይወትን ለማሳመር በጣም ወሳኝ ናቸው። አዘውትሯቸው እንላለን። ላይክ፣ ሸር፣ ሰብስክራይብ በማድረግ ለወደፊት ይሻለ ስራ አበረታቱን። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።